ከየትም ትሆን አውሮፓ አሜሪካ ካናዳ ችግር የለም። ግን ከአፍሪካ መሆን አልፈልግም። ልጆች ያላት አንድ ሁለት ሶስት ችግር የለብኝም። አራትም ይኖሩ አሜሪካ አውሮፓ ወር ካናዳ ብትሆን ችግር የለውም። ልጆች ቢኖራትም ችግር የለውም። ኦፍኮርስ አንተ ልጆች ስላሉ እንዲሁም እንደዛ ነው። ጥሩ ችግር የለም። ኦኬ ቴንክ ዮ ፎር ቢይንግ ሆነስት እሺ ከ28 እስከ 38 ሃይማኖት አሳ ኦርቶዶክስ መሆን አለባት። ኦርቶዶክስ ብትሆን አሪፍ፣ ብቻ ክርስቲያን ትሆን ዋናው ምንድነው፣ አማኝ ብትሆን ችግር የለን። ዋና ክርስቶስ ማወቅ ነው። ቁመቷሳ? ረጅም አጭር፣ ወፍራም፣ ቀጭን፣ ምን አይነት ሰው ነው የምትፈልገው? እኔ እሱ ጥሩ ቁመና ያላት አለሽ፣ አይደል ጥሩ ቁመና ያላት ትሆን እንጂ አጭር በጣም መሆን ያለባትም፣ አጠር ብትልም ችግር የለብኝም። ረጅም ሴት በጣም አልወደም፣ በጣም ረጅምም አልወደም። ኖርማል መካከለኛ ሰው ሁሉ ሰውነቷን መካከለኛ፣ በቃ መካከለኛ ውፍራም ብትሆንም ደግሞ ከቁመት ሀገራዊ የሚሄድ ማለት አንዳንድ ወጣ በዚህ ገባ ወጣ ምናምን የሚል ሰው ብቻ መሆን የለባትም ሰውነት ትጠቀሚያለሽ አንተ ወር ጂም ምናምን ትሄዳል ታዩ እንደምታየ ፍሌክስ ምንድን ነው ፍሌክስ እያረገ ነው እያሳያችሁ ነው ጂ ምናመት ጂ ወር ዛሬ ጀምሪ ካልሆነ ማለት ነው ችግር የለው ስፖርት መሄድ አይደለም ዋናው ተፈጥሮ ራሱ ሰውነት ነው አንዳንድ ሴት ጥሩ ሰውነት ያላት አለ እንደዚሁ ናችሁ ከወለደች በኋላ ማለት ነው ኖርማል ኖርማል ችግር ማት ማድረግ የምትፈልጉ የሮፕ አሜን ፈረንሳይ ነው የሚኖሩ። አርባ ዓመቱ መኪና ፋብሪካ ውስጥ ነው የሚሰራ። የኦርቶዶክስ እምነት ተከታይ ነው። ሜትር ከሰማኒያ ሁለት ቁመቱ ረጅም ነው። ሸበላ ሶስት ልጆች አሉት። አግብቶ አያውቅም። ክርስቲያን የሆነች ሴት ከሀያ ስምንት እስከ ሰላሳ ስምንት ኬትም ቱን ከአፍሪካ ውጪ ከየትም ማለት አሜሪካ፣ ካናዳ ወይም ዩሮፕ ልጆች ያላት ቢሆን ችግር የለውም ብለዋል። አንድም ሁለትም ሶስትም። እንደሱ ጥሩ ቁመና ያላት ሲንግል ማሞች አሉ ብዙ ሪሌሽንሽፕ ጓደኛ የሚፈልጉ ጥሩ ቁመና ያላት ን ኔማ ስሬስ ስሬት ስለምፈልገው ቁም ነገር። እኔ አሁን ምን የትም ቦታ መሄድ ይቻለው ችግር ወርቀት አለኝ። ግን ምንድነው ትልቁ ችግር? ይሄ ቀልዱ ጨዋታ ምናምን አልፈልግም። ቁም ነገር ትዳር ክራር ማለት ክብረት ነው ብላ በክብረት የምትረዳው እንጂ ዝም ብላ ለፍላጎት ብቻ መሆን የለበትም። ሃኒ ሪኮስት አርገሽኛል። አንድ ሺህ ፎሎወር አለሽ፣ ግን ላስገባሽ አልቻልኩም። እስቲ ሪኮስት አርጊኝ፣ ሪኮስት አርጊኝ፣ ቢካዝ እዚ ጋር አንዳንድ ፅፈሽ ማስገባት አልቻልኩ። ሃኒ አይሻለው፣ ሪኮስት አርጊኝ። ሌላ ብዙ ወንዶች ስላሉ ነው። እዚህ ውስጥ ሌሎቻቸው አንዳንድ ጻፉ ሴቶች ማች ማድረግ የምትፈልጉ ከአሜን ጋ እንትን በላችሁ እንትን በሉ። ምንድነው ስሙ? እሺ ዙዙ ያለው ሶስት ልጆች አሉት። ከአንድ ሴት አይደል? ከአንድ ሴት ነው ያለ አይደል? አይ ከስንት ሰው ነው ልጆች ያሉት ብላ ነው። አንድ ሴት ነው ሶስቱም፣ አንድ ላይ ናቸው። አንድ ሴት ሁለት ወንድ ኦኬ አሉ። ዩሮፕም እዚህም ሲንገማም ነው እንደዚህ ጓደኛ የሚፈልጉ ምናምን ጓደኛ ምናምን አልፈልግም፣ ቁም ነገር ትዳር ነው የምፈልገው። ሰምታችኋል፣ ሰምታችኋል? አስገብያታለች አለች ደሊና። አዎ ግን እሷ ጓደኛም በአለም ኖሯት ያቀ ልጃገረድ ናት።

ኦኬ፣ ዩነ ያለ ቪዲዮ ማስገባት አልችልም። ግን እስኪ ድምፅሽን እንስማው ነይ፣ ላስገባሽ። ሪኩዌስቲንግ በጣም ኢንትረስትድ ሆና ማለት ነው። የውዮ ሪኩዌስት አድርጌሻለሁ። ጋይስ ፕሊዝ ስታፕ ሼር፣ ኮፒ ሊንክ አድርጎ ግሊች አድርጎ ነው አለሁ። እፈልገዋለሁ አለው። እስኪ አንድ ሴት እዚህ ጋር አክሰብት ላደርግ አቤት ሀይ፣ ዋሻውን ዴይ ኬት ነው ከዚሁ ነው። አሁን ያስወጣሽውን ሰው እየፈልጌ ነው። አሜን። አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሸዋለሽ። ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? አይ ዶንት ኖ ሜቢ ኢንተርኔቱ አሮ ነው። ለምን እንደወረደ ዋት፣ ችግር አለ? ሚገርም ሳጋለጥ ይቆምጣላሉ። ዋት ሃፐን፣ ባለቤትሽ ነው? አዎ አንድ ቤት ነው የምትኖሩት ወይስ? ሂ ሳይድ ልጆች አሉኝ፣ ሶስት ልጆች አሉኝ። ግን ከልጆቹ ጋር ከቤተሰቦቹ ጋር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 ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ፣ እንጂ ቪዲዮ ሳታበሪ አላስገባሽም። ግን ይሄ ሰውዬ እዚህ ጋር መቶ ልጆች አሉኝ ሶስት ልጆች ብሏል። ግን የልጆች እናት ጋር አብሬ አይደለም የምኖረው ብሏል። ምንድን ነው ትሩዝ የአንቺ ጋር ያለው ምንድን ነው? በጣም የሚገርም ነው። ማን ያውቃል? እግዚአብሔር ለበጎ ነው፣ ለበጎ ነው። ምናልባት እንደዚህ ከሆነ ብዙ ነገር የተፈጠረ ነገር አለ ማለት ነው ከጀርባዬ አሁን እኮ እኔ እግዚአብሔር የማመሰግንበት ጊዜ ነው። ጥሩ አጋጣሚ፣ በዚህ በሌሊት የቀሰቀሰኝ እግዚአብሔር ለእኔ የሆነ መልእክት መጥቶልኝ ነው። በቃ የሆነ እግዚአብሔር ሊረዳኝ የፈለገ ነገር ስላለ ብቻ ነው። ሴቶችዬ፣ እንደኔ ያላችሁ የዋሆች ከኔ ተማሩ። እሺ ከኔ ተማሩ። ከዚህ በላይ ማውራት አልፈልግም። ይኸውልሽ እኔ ስለራሴ ከዚህ በላይ እዚህ ጋር ማውራትም ምንም አልፈልግም። ስክሪን ሸት አድርጌያለሁ። ይሄ ነገር እኔን እግዚአብሔር ለበጎ ነገር ነው እዚህ ያመጣኝ ብዬ ነው። ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው? አንቺ ኢትዮጵያ ነው የምትኖሪው? እሱን ብቻ አልጠይቅሽ፣ የት ነው የምትኖሪው? አይ እኔም ፈረንሳ ነው ምኖር፣ እዛው ነው የምኖረው። መኖርማ እዛው ነው እና እኮ አንድ ቤት ቤት ቪዲዮ ላይ መጥቶ? ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሽፕ ነው የምፈልገው። ለምን አለ አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሽፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መተው ይዋሻሉ፣ የሰውየውንም ስም ቢካዝ። አይደለም እናትየው ልሽ አይደለም እሱ ለስራ ቦታ፣ ለስራ ሌላ ቦታ ነው የሚኖረው። ኦኬ፣ ኦኬ እሱ ነው ሰዎች እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ውሸት አደለም የምናገረው ውሸቴን አደለም የምናገረው። ለምንድን ነው ነቅሎ የወጣ ውሸት ቢሆን ለምን ነቅሎ ወጣ? ሰውዬ ነው ነው ነው። ይኸውልሽ፣ አንዳንድ ጊዜ ውስጥ አስገቢው አሁን ይግባልሽ ይገባል ውስጥ እኔ እኔ እኔ ካለ ሪኩዌስት አድርገኝ ጻፍ። አንዳንድ የሚለው ማለት ነው እውነቱ ማውራት ተፈለግ ግን እኔ ምን እንደሆን ታውቂያለሽ? ብዙ ጊዜ አንዳንዴ ልጅ ልጅ አለኝ ግን ከልጆች አባት ጋር አይደለውም። የልጄን አባት አሁን የሆነ ቦታ ባየው ኮንፎርታብል ላልሆን እኛ ኮሚኒቲ ውስጥ በተለይ ማለት ነው ኮንፎርታብል ላልሆን ይችላል። እኔ ለሱ እየወገንኩ ሳይሆን እውነቱን ለማወቅ ስለፈለግን ነው፣ ሁላችንም እዚህ ጋር ማለት ነው። ተለያይተሽ ተለያይተሽ ከሆነ ተለያይተሽ አለቀ እኮ። ተለያይተሽ ከሆነ ኦኬ። አንዳንዴ ተለያይተሽ አንዳንድ ሰው አንቺን ማለት አይደለም፣ እኔ ቆንጆ፣ አንዳንድ ሰው ስፓይክፉል የሆነ ሰው አለ እኔ ከኔ ጋ ካልኖረ ወይ ከኔ ጋ ምን አባቱ ብሎ የሰውን እንትን ለማድረግ የሚመጣ ሰው አለ። እሱ እውነተኛ ሰው ከሆነ ፕሩፍ ማድረግ አለበት። ካልሆነ ግን አንቺ እውነተኛ ነሽ ማለት ነው። መቶ ሪኩዌስት አስገቢው እንደው ይገባልሻል። እስኪ ያስገቢ እንደው በሞቴ ያስገቢልኝ እስኪ በእናትሽ አስገቢው እኮ ይገባልሻል። ካረገ ሪኩዌስት አርገ አድርጊ፣ ራስሽ እስኪ አድርጊ። አይ ዶንት ኖ እንትን ስሙ ገባሽ ስለወጣ አይስወር አይነው ነው አይደል የሚለው። አሜን ነው አሜን ነው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 እኔ አቄን ለማውጣት ነው የገባሁት። አሜን ካለ ግባና አቀን አውጣ ካለ በለዚያ ግን ዩ ኖ እውነቷን ነው ማለት ነው። ቢከዝ እኔ ሲ ሄር ፌስ ገባችሁ ጋይስ? ፊቷን ማየት አልፈልግ ዳር እየጠየቀች አይደለም እዚህ ጋር መታ ይህ ሰውዬ ባለቤት ሌላ ቦታ ለስራ ጉዳይ ሄዶ ነው አለች። ለዛ የጠየኳት ጥያቄ ለዛ ነው። ለምንድን ነው አንድ ቤት ውስጥ ያሉ ናችሁት ስል እሱ ሌላ ቦታ ነው የሚኖረው አለች። እሱ ግን ያለው ተለያይተን ነው የምንኖረው ነው ያለው። አይኖ ይሄ ድራማ ምናምን ለመፍጠር ሳይሆን አሜን ካለህ እውነተኛ ከሆንክ መሳም ነበረ እኮ ለሌት፣ አልነሳም ልጅ አለቀሰብኝና እምቢ አለኝ። ከዛ ቆይ ለምን ዞር ዞር አልንም ትንሽ ብዬ ወደዚህ ጋር መጣ። ልክ እንደዚህ ገለጥ ሳደርገው ሳይ በቃ ይሁን ምን ቆይ እስኪ ላዳምጥ ስል እንጂ ሌላ ፕሮግራም ያጋልጣቸዋል። እውነት ለመናገር እግዚአብሔር አጋልጣት ነው አንቺ እውነትሽን፣ እውነተኛ ሴት ነይም ብለሽ ነው የመጣሽው፣ እንዳልሽው በአጋጣሚ በጌታ አረበ